በማይታመን ዋጋ አልጋ ገዛሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቡ ሰላማችሁ ወይ? ያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይ ኮመንት ማድረግ አትርሱ። ዛሬ እንግዲህ አልጋ የገዛሁበትን እነግራችኋለሁ። እንግዲህ አልጋ ስንት ገዛሽ ካላችሁ እስከ መጨረሻው ይህን ቪዲዮ ተመለከቱት። እናንተም ቤተሰቦች እንደምትመለከቱት እንግዲህ ቤቴ ይሄንን አሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። ይሄ ሳሎኑ ነው እንግዲህ ገና ቀለም አለው። ይሄ ሊሾ ነው እንደምትመለከቱት፣ መሬቱ ሊሾ ነው። ግን ምንጣፍ ገና አልገዛሁም። ነገር ግን ዛሬ አልጋ ልግዛ ብዬ ወጥቼ አልጋ የገዛሁት ነው። አልጋ አሳያችኋለሁ፣ ሜራውን ገልብጬ። ይሄ ሳሎኑ ነው እንግዲህ እንደምትመለከቱት፣ መሬቱ ሊሾ ነው። ያው እንግዲህ ወንበሮቼ እነዚህ ናቸው። ወደ መኝታ ቤት ስትገቡ ደግሞ እንግዲህ መኝታ ቤቱ ደግሞ ይሄውና ይህንን ይመስላል ማለት ነው ቤተሰቦቼ። ያው እንግዲህ ኮተት እቃ አብዝቼበታለሁ። ኮተት እቃ አለ፣ ግን ምን ማድረግ አይቻልም። ለማንኛውም እዚህ ጋር ነው እንግዲህ አልጋውን የማስገባው። እዚህ ጋር ትንሽዬ ፍራሽ ነበረችኝ። ይችን ፍራሽ አውጥቼ ሳሎን ላይ አደርጋታለሁ። ምክንያቱም እንግዳ ቢመጣም ያርፍባት እንዲሁም ደግሞ በቃ እንዲሁ ዝም ብዬ እኔም ድብር ሲለኝ ሳሎን ቁጭ ማለት ከፈለግኩኝ እዚች ፍራሽ ላይ እንግዲህ እችን ፍራሽ ሳሎን አስቀምጬ እንግዲህ እዚህ ጋ እንትን እላለሁኝ። እችን ፍራሽ አወጣታለሁ። እዚህ ጋ ደግሞ አልጋውን እያስገባው አሳያችኋለሁ። እንግዲህ ቤቴንም እየመረቃችሁልኝ በነገራችን ላይ ይሄንን ቀለም እራሴን እየቀባሁት እንግዲህ እንዲህ ታያችሁት ቀለም በካሬ ሰላሳ ብር እንግዲህ አንድ ኮርኒስ ለመቀባት ብቻ ሳሎንና እንትኑን ማለት ነው እንዲሁ በግምት አንድ ሺህ አምስት መቶ ሲሉኝ፣ እኔ ደግሞ እንግዲህ አይ ይሄ ማይሆንም ብዬ በራሴ የቀባሁት ነው። እንግዲህ እንደምትመለከቱት ማለት ነው የመኝታ ቤት ከለር ይሄንን። በነገራችን ላይ እዚህ ጋር ወንበር ፈግፍጎት ግርግዳው ተላልጧል እና ብዙ የሚሰካከለው ነገር አለ። ግን እንደምትመለከቱት ብዙ እቃ መግባት ይፈልጋል። እኔ ግን የው ገና ኮተት እንደምትመለከቱት፣ በዚህ መልኩ ተደርድሯል ማለት ነው። ዱ ሰዎች እንግዲህ እንደምትቃኙት ይህንን ይመስላል ማለት ነው። ደግሞ አልጋውን እያስገባው አሳያችኋለሁ። እናም እንደተመለከታችሁ ውድ ቤተሰቦቼ ፍራሹን መጀመሪያ ከመኝታ ቤት ማውጣት ነበረብኝና ከመኝታ ቤት እያወጣሁ እገኛለሁ። ከመኝታ ቤት አውጥቼም ሲጨርስ በዚህ በምታዩት መልኩ እንግዲህ እያሰማመርኩ እያንጣጠፉ ይገኛለው። ዋጋውን ደግሞ አሁን ላይ ያልተናገርኩት እስኪ ይህ አልጋ እያምራል አያምርም? የወጣበት ዋጋ በቂ ሆነ ወይስ ኧረ አስፈላጊ አይደለም ነበረ? እስኪ እናንተ የራሳችሁን ሀሳብ እንድትሰጡበት ነው፣ እናም ይህን ቪዲዮ ወደ እናንተ ያስተላለፍኩላችሁ። በነገራችን ላይ በስደት ሆነን የራሳችን እቃ ማሟላት ፈልገን ነገር ግን እንደው ሰው እያካበደ ይሄን ያህል ሽብር ይሄን ያህል ሽብር ያስፈልግሻል፣ ይህን ያህል እንትን ያስፈልግሻል የሚሉትን እየሰማችሁ እናንተም ግራ እንዳትጋቡ በማለት ነው ይህንን፣ እንጂ ያው መኝታ ቤት መቀረጹ አስፈላጊ ላይሆን ይችል ነበረ። ነገር ግን ይሄ እንደምትመለከቱት እንግዲህ ብዙዎቻችን ምን ይሉኛል እቃ ሰላም ሟላ የሚለው ሀሳብ አለ እና ይሄው፣ እንደምትመለከቱት እኔ ይሄው እቃ አልተሟላም። ይሄ የምትመለከቱት ሳሎን ነው። ይሄ የምትመለከቱት ወደ መኝታ ቤት መግቢያ ነው። ግን እቃዬን እንደምትመለከቱት ገና አልተሟላም። ነገር ግን ደግሞ የሰው ቤት ምርር ስችት ይላል እና ወደ ሀገር መግባትን እናንተ ምን ይ ወይም ደግሞ ሰው ምን ይለኛል እቃ ሰላም ዋለ ይሄን ያህል በስደት ኖሪ የሚለው ነገር እናንተ እንዳይሰማችሁ ማለት ነው። በነገራችን ላይ ሁ እንግዲህ አልጋውን ራሴን እየገጣጠምኩ ያለሁት ማለት ነው። ው እንደምትመለከቱት ስልኬን አንድ ቦታ ካሜራውን ቁጭ አድርጌ ው እኔ ራሴ እየገጣጠምኩት ነው። እንግዲህ እ አልጋ እንግዲህ ከለሯ የራሴ ምርጫ አይነች ማለት ነው። እንግዲህ ሴራሚክ ለሞት መስለው ከለሯ እንግዲህ እንደምትመለከቱት አሁን ላይ ደግሞ የተለመደ ነገር አለ። ከፊት ለፊት በጨርቅ በወርቃማ እንትን ይታደሳል። ግን እስከ ጊዜው ደግሞ ሌውና ከለሩ ደግሞ ትንሽ ደበር ሲለኝ ደግሞ እኔም ለራሴ በሆነ ከላር እንደማድሰው አስባለሁ። ይሄ እንግዲህ ፍራሹ እንደምትመለከቱት ነው። ችቡድና ፍራሹን እንግዲህ በነገራችሁ ላይ ሰባ አግዙኝ ነው ማለት ነው። ትንሽ ከብዳል። ሜትር ከሀያ ነች እንደምትመለከቱት ማለት ነው። ይችን አነጣጠፍኩኝ። በነገራችን ላይ ይቺ ኮንፈርት እንግዲህ አሁን አነጥፌ አንጥፍ ያሳያችኋለሁ። በስደት ዓለም በስደት እየተዋወቅኳት በዩቲዩብ ያገኘዋት ምርጥ እህቴ ነች እና ይሄንን ስጦታ ሰጥታኝ ነው ማለት ነው። እና ጓደኛ አይደለችም እህት ናት፣ እህት ማለት ትችላላችሁ። እና በጣም መልካም ከለሰው አርቆ አሳቢ እህቴ ናት የሰጠችኝ። በነገራችን ላይ ይህን ኮንፈርት የሰጠችኝን እህቴን አመስግኑልኝ እላችኋለሁ። ይሄ የእሷ ስጦታ ነው ማለት ነው። አገሬ ስገባ የለበስኩት የጓደኛዬ ስጦታ፣ የእህቴ ስጦታ ነው። እንግዲህ ይኸው እንደምትመለከቱት እዚጋ እያነጣጠፍኩ ትገኛለው። ትክክል ላይሆን ይችላል። እንግዲህ ዲዛይኑ ምን ማድረግ አይቻልም ማለት ነው። ውድ ቤተሰቦች፣ እንግዲህ ይሄ አልጋ ይሄ ፍራሽ በአጠቃላይ ስንት ወቶባታል ካላችሁ፣ አልጋው አስር ሺ ብር እንዲሁም ፍራሹ አምስት ሺ አምስት መቶ ብር፣ በአጠቃላይ አስራ አምስት ሺ አምስት መቶ ብር ፈጅቷል ማለት ነው። ይው እንግዲህ እንደምትመለከቱት አስር ሺ ብር አልጋው ብቻ ፍራሹ ካላችሁ እንግዲህ አልጋውን ብቻ መግዛት ትችላላችሁ። በነገራችን ላይ ደግሞ የፍራሽ ማስታወቂያ እኔም ቢያሰሩ ይሻላቸው ነበር። ለማንኛውም እንደዚህ ፈልሰስ በሉ። ከስደት መልስ እራሳችሁ ህይወት በራሳችሁ ቤት እንደዚህ ፈልሰስ ለማለት ያብቃችኋል።